ምድር ላይ ወይም ደግሞ ዓለምን በተመለከተ ጥቅም የሚባለውን ነገር ኦልሬዲ ጨርሰን ስለመጣን ነው። የመጀመሪያ የተሳካልን ፈጣሪን መውደድ ነው የተሳካልን ትክክለኛው ፈጣሪ እስከማገኘው ድረስ የሰማሁት የፈጣሪ ባህሪ፣ እንደውም ከእሱ የተሻሉ ሰዎችን እራሱ ወዳል። ሌሎች ፍጥረታቶች ስናያቸው ያየነው ያየንበት አይን ድሮ በገንዘብ ተበርዞ ወይም ደግሞ ዓለም ላይ ካለው ባለው ሲስተም ተበርዞ በነበረው አይን ሳይሆን፣ ምክንያቱም ከፍጥረታቶች መካከል ስለሆኑ ሰዎች ሌሎቹን ፍጥረታቶችን ወዶ ሰውን መሳት አይቻልም። ገንዘብን መውደድ የሚል ስሜት ደግሞ በአንጻሩ ሲሰማኝ አግኝቸውም ማልቀም ራሴን፣ እንዲሁም ገንዘብን በትክክለኛ ማንነቱ መጠቀሚያ ነው መሆን ያለበት። ሰው መኖር ካለበት መኖር ያለበት የመውደድ ስሜት ውስጥ ነው ማለት ነው እና ያ ግን በቀላሉ አይገኙም። ሰላም፣ የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። ስለዚህ የሚኖረኝን ቆይታ እንድትከታተሉኝ ከወዲሁ ጋብዛችኋለሁ። መውደድ በሚል ርዕስ ነው የዛሬው ቆይታችን የሚሆነው። በመውደድ ዙሪያ ያው የተለያዩ ጉዳዮችን አነሳለሁ እና እንደውም ብዙ ሰዎችም ከሚያነሱት ሀሳብ ወይም ደግሞ ከሚጠይቁት ጥያቄ በመነሳት ከምን አንጻር ነው እናንተ ይህንን ነገር እያደረጋችሁ ያላችሁት ወይም ደግሞ ከምን አንጻር ነው ይህንን ነገር ለኛ እየጠቆማችሁ ያላችሁት የሚለውንም ሀሳብ ጠቅልሎ ይመልሳል ብዬ የማስበው ቆይታ ነው የሚኖረኝ። ስለዚህ ጥያቄዎቹንም ለመመለስ ባይሆንም፣ ቀጥታ ግን አንዳንድ ደግሞ ከዚህ በፊት ያላልናችሁንም ሀሳቦችንም አነሳለሁ። የተሻለ አንደርስታንዲንግ እንዲኖራችሁ በጉዳዩ ዙሪያ ስለዚህ መውደድ በሚለው ርዕስ ዙሪያ ያዘጋጀውላችሁን ትምህርት እንድትከታተሉ ጋብዛለሁ። ብዙ ሰዎች ያው በተደጋጋሚ የሚያነሱት ጉዳይ ነው። ይሄ ጉዳይ ከምን አንጻር ነው እናንተ ይህንን ለኛ የምታደርጉልን ወይም ደግሞ ከምን ሞቲቭ ተነስታችሁ ነው ይህንን ወደኛ የምታመጡት የሚል ሀሳብ አለው እና እንደውም ከ ሜልም ጋር በነበረኝ ቆይታ ይሄንን ጥያቄ አብዛኛው ሰው ይጠይቃል እና እስቲ ከምን አንጻር ተመልሰዋለህ ብላ አምጥታው ነበር ጥያቄውን። እና ዛሬ የማስተምራችሁ ትምህርት ላይ ለእሱም ጥያቄ መልስ በሚሆን መልኩ ያው እዛም ላይ ያነሳቸው አንዳንድ ሀሳቦች አሉ። እሱንም ሄዶ መመልከት ይችላል ሰው። ግን በተጨማሪ ደግሞ አሁን ዛሬ ከማነሳው ርዕስም ጋር ተያያዥነት ያለው ጉዳይ ስለሆነ በዛሬውም ርዕሴ ውስጥ በዛው መልሸው ለመሄድ መሞክረው ጥያቄ ነው የሚሆነው። ምንድን ነው እናንተ አጀንዳችሁ፣ ወይም ደግሞ ምንድን ነው የምታገኙት ጥቅም፣ ምንድን ነው የእናንተ አድቫንቴጅ የሚሉ ሀሳቦች ስለሚነሱ ማለት ነው እና መውደድም ያልንበት ርዕስ የዛሬውን ትምህርት ከሱ አንጻር ነው እና የኛ ሞቲቭ ወይም ደግሞ የእኛ እዚህ ቁጭ ብለን ወይም ደግሞ መደበኛ ክላስም ሰዎችን ጠርተን በመደበኝነት በመደበኛ ትምህርት እያስተማርን የቀጠልንበት ሪዝን እኛ ለእነሱ ከኖረን መውደድ ወይም ለእናንተ ከኖረን መውደድ ላይ ተነስተን ነው ብለን እናስረዳለን። እና ትንሽ ሀሳቡ እንትን ይመስላል ወይ መመጻደቅ ይመስላል ወይም ደግሞ የሆነ ያልሆነ ቃሉን ስለቻልን መናገር ቃሉን ተጠቅመን እያልን ያለነው ጉዳይ ይመስላል ግን በተግባር ደግሞ ሲታይ እውነትም እሱ መሆኑን በሂደት እንግዲህ እየገለጽንም እንሄዳለን። እናንተም ጉዳዩ ላይ ስትደርሱበት እየገባችሁ ይሄዳል። ምክንያቱም ወዲያው ስላልደረስንበት ነው፣ ስሜቱ ለእኛም እና ሂደት ነበረው። መጀመሪያ መውደድ የሚባለው ነገር ላይ ከመድረሳችን በፊት የሄድንባቸው መንገዶች ስለኖሩ ከሱ አንጻር ነው መውደድ ላይ ደረስንና ከመውደድ ግራውንድ ላይ ተነስተን ነው ለእናንተ የምንነግራችሁ እያልን ያለ ነው እና እነሱንም አንዳንዶቹን ስቴፖች ዛሬ ላይ ጠቅሼ እናንተ ልትረዱት በምትችሉት መንገድ ለማስቀመጥ ሞክራለው እና ከእናንተ ደግሞ ጥቅም ያልፈለግንበት ሪዝን ወይም ደግሞ አይሄን ነገር እኔ በነፃ ስለሆነ ያገኘውት እናንተም በነፃ እንድታገኙ ብዬ ነው ብዬ የጥቅማዊ ግንኙነት ያላደረግኩበት ሪዝን ደግሞ ምንድን ነው? ምድር ላይ ወይም ደግሞ ዓለምን በተመለከተ ጥቅም የሚባለውን ነገር ኦልሬዲ ጨርሰን ስለመጣን ነው በእኛ በኩል እና የጥቅም መጨረስ ትርጓሜም በደንብ ያው በመደበኛ ክላስ የምናስረዳችሁ ነው የሚሆነው። ግን ሰው ጥቅም ጨርሶ ሲኖር ምን አይነት ኑሮ እንደሚኖር በእንቅስቃሴዎቹ ማወቅ እና መለየት ትችላላችሁ። እና አለም ላይ ያሉ ሰዎች ግን እንደሱ አይነት ኑሮ አይደለም እየኖሩ ያሉት፣ ገና ጥቅም እየፈለጉ ነው ገና ከአዲስ እንደውም በአዲስ ኃይል እየተነሳሱ ነው ያሉት። እና እኛ ጋ ግን አይ እኛ ኮ ጥቅም ጨርሰን ነው ያለ ነው ምድር ላይ እየኖርን ያለ ነው እንቅስቃሴያችንን ነው እያደረግን ያለ ነው እንጂ አዲስ ጥቅም ፈልገን ወደ ዓለም እየሄድን አደለም የሚል ደግሞ ሌላ ትንታኔ እና ሌላ ማብራሪያ የሚፈልግ ጉዳይም አለን እና ግን ዞሮ ዞሮ እንደ ውጤት ስናየው ጥቅም ከጨረሰ ቦታ ላይ ሆኖ ለሌሎች ሰዎች ይህን ነገር አግኙ የሚል ሰው ካለ ያ ሰው ሊያደረገው የሚችለው ያንን ነገር ከመውደድ ግራውንድ ላይ ተነስቶ ብቻ ነው ሊሆን የሚችለውና እስቲ መውደድ ስለሚባለው ነገር አንዳንድ እያልኳችሁ እንቆይ እና የመጀመሪያው የተሳካልን እንግዲህ አሁን ጥቅምም ጨረስንም ለማለትም ሰዎችን ወይም ደግሞ ሌሎች ፍጥረታቶችንም ወደድን ለማለትም መነሻ የሆነን ነገር ምን እንደሆነ አስረድቼ ልጀምር። ምክንያቱም እነሱን ነገሮች በእኔ ሳይድ ሳልጨርስ ወደ እናንተ በኩል ብመጣ ነገሩ ልክ አይሆንም ነበረ ማለት ነው። ወይም ደግሞ እኔ ያልኖርኩትን ኑሮ እናንተን አግኙ ማለት ይሆንና ያ ደግሞ አንዳንድ ቀን ይሳካልኛል፣ አንዳንድ ቀን ደግሞ ፌል ያደረግብኛል። ወይም ደግሞ አንዳንድ ቀን እንደሱ የማድረግ ስሜት ይኖረኛል፣ አንዳንድ ቀን ደግሞ አይ በቃ እንግዲህ ሰው እንደኖረ ይኑር የማለት ደግሞ ዝንባሌ ይኖረኛልና ይሄ ጽናት ወይም ደግሞ ይሄ ትጋት እኔም በርኬም አይኖረንም ነበር፣ ይህን ነገር ወደ እናንተ ለማምጣት ማለት ነው። እና ምንድን ናቸው ግን የተሳኩላችሁ ነገሮች? አሁን ለእኛ እንግዲህ ለእኛ እስከ መንገድ ደረጃ ያደረሱላችሁ ከሚል ሀሳብ ስንነሳ የመጀመሪያ የተሳካልን ፈጣሪን መውደድ ነው የተሳካልን ዞሮ ዞሮ እሱ መውደድ ነው እና ፈጣሪን መውደድ ግን ይለያል፣ ያው ሰውን ከመውደድ እና ሌሎች ፍጥራታቶችንም ከመውደድ ይለያል። ያው ደረጃ በደረጃ ስለምመጣባቸው ሶስቱንም እያነሳው ልሂድ እና ፈጣሪን መውደድ ከምን አንጻር ነው የመጣ ወይም ደግሞ እንዴት መጣ ካላችሁ እስከዛሬ ስለ ፈጣሪ የምናቃቸው ወይም የሰማናቸው ወይም የተነገሩን እና ይደረግላቸዋል በሱ የተባልናቸው ነገሮች እሱ ያረጋል እና ይነሳል የተባሉትን ነገሮች በሙሉ በአእምሯችን ይዘን ቆይተን ከዛ ትክክለኛ ደግሞ ፈጣሪን በራሱ ባህሪ ስናገኘው የመጣ የስሜት ልዩነት ነው። እሱን መውደድ የሚባለው ስሜት ማለት ነው እና እስከ ዛሬ የምናውቀው እኛ ፈጣሪ ተብሎ የተነገረን ወይም ደግሞ ፈጣሪ እኮ ይሄ አይነት ባህሪ ነው ያለው ተብሎ የተነገረን ባህሪና። አክቹዋል ደግሞ ፈጣሪ ያለው ባህሪ በጣም የተለያየ ከመሆኑ ጋር በተያያዘ በትክክለኛ ባህሪው ፈጣሪን ስናገኘውና ከሱ ጋር ቀጥታ የሆነ ግንኙነት ሲኖረን የመጀመሪያ የተሰማን ስሜት የማፍቀር እና የመውደድ ስሜት ነው እና እሱ ስሜት በጣም ይለያል፣ አዲስም ነው ምክንያቱም ሌሎቹን ስጠቅስ በደንብ ይገባችኋል። አዲስም ነው ስል ከምን አንጻር አዲስ ነው ያልኩት ለምን እንደሆነ ይገባችኋል። ግን ከዚህ በፊት ደግሞ የምናቀው ፈጣሪ ነው ተብሎ ወይም ደግሞ በሱ ስም ከሱ ባህሪ ጋር ተያይዘው የተነገሩ ነገሮች የሚወደድ ሳይሆን የሚፈራ ነው፣ ወይም ደግሞ ቅረቡኝ ቅረቡኝ የሚል ሳይሆን ሽሹኝ ሽሹኝ የሚል አይነት እና እንዴ ይሄን ነገር ኮ ማድረግ ልክ አደለም፣ ይሄ ኮ ጥሩ አደለም፣ ይሄ ኮ መጥፎ ነው፣ ይሄን ካረክ ነው ነው መውድ የሚል አይነት ኮንዲሽናል ላቭ ያዘለ አይነት ባህሪ ያለው ፈጣሪ ስለነበር የምናቀው። ይሄኛውን ፈጣሪ ግን ትክክለኛውን ፈጣሪ ግን በትክክለኛ ባህሪው ስናገኘው እሱ ሙሉ በሙሉ መውደድ እንደሆነ ባህሪው እሱ ያለውን ነገር በገፍ የሚሰጥ እንደሆነ እና ሌሎች እሱ የሌሉትን ነገሮች ደግሞ ባለመስጠቱም ቅር የማነሰኝበት አይነት ፈጣሪም እንደሆነ በጉልህ ያየንበት እና በባህሪው በደንብ የተቀበልንበት ሁኔታ ሲኖር ያኔ ፒውር የሆነ ወይም ደግሞ ንጹህ የሆነ ከአዲስ የመጣ የመውደድ ስሜት ተሰምቶናል እና ከኔም ኤክስፒሪንስ እያነሳው ብነግራችሁ እስከዛሬ ከሰማሁት ፈጣሪ አንጻር እሱን አሁን ትክክለኛ ፈጣሪን አይቼ በንጽጽር ስነግራችሁ እስከዛሬ የሰማሁት ፈጣሪ እንግዲህ ትክክለኛው ፈጣሪ እስከማገኘው ድረስ የሰማሁት የፈጣሪ ባህሪ እንደውም ከሱ የተሻሉ ሰዎችን እራሱ ወዳለሁ እንኳን እሱን ለወደው ይቅርና ማለት ነውና እና የእሱን ያህል ጫናና እና የእሱን ያህል ተጽዕኖ ሰዎች ተሸክመው እንደሚኖሩም በጉልህን የገባኝ በራሴ አነጻጽሬ ሳየው ማለት ነውና ሰዎች አንዳንድ ወላጆች ወይም ደግሞ አንዳንድ ጓደኞች ወይም እህትና ወንድሞች የተሻለ መውደድን ለሰው ማድረግ ይችላሉ። እሱ በትክክለኛ ያልሆነው ፈጣሪ ከሚያደርገው የተሻለ ማለት ነው እና ከእሱ አንጻር ደግሞ በትክክለኛ ፈጣሪን ሳየው ማንኛውንም ሰው ለወድ ከምችለው በላይ ወይም ደግሞ ማንኛውንም ፍጥረት ለወድ ከምችለው በላይ ተፈጥሯዊ ከሆነ መውደድ ጋር ራሴን እንዳገኘሁት ነበር ያስተዋልኩትና መውደድ የሚባለው ነገር በመጀመሪያ ደረጃ ከሱ አንጻር ነው የተስተካከለው እኔ ጋር እና ሁለተኛው ደግሞ የቀለለኝ እና ደግሞ ከሱ ቀጥሎ የወደድኩት ደግሞ በዙሪያ ያሉትን ፍጥረታቶች ነው። እና ይሄም ደግሞ የሆነበት ምክንያት አለው። ምክንያቱም ለመጀመሪያ ጊዜ ፈጣሪን በትክክለኛ ማንነቱ ማየት ስንችል እሱ ደግሞ የሰራቸውን ፍጥረታቶችም በቀጣይ እንድናይ ነበር የተደረገ ነው እና በቀጣይ የፈጣሪ የሰራቸውን ሌሎች ፍጥረታቶች ስናያቸው ያየነው ያየንበት ዓይን ድሮ በገንዘብ ተበርዞ ወይም ደግሞ ዓለም ላይ ካለው ባለው ሲስተም ተበርዞ በነበረው ዓይን ሳይሆን በትክክለኛው የፈጣሪ ልጅ ከመሆን ጋር ተያይዞ ባለው ዓይን ነበር እና በሱ ዓይን ሌሎች ፍጥረታቶችን ያየ ሰው እነሱን አለመውደድ አይችልም። ወይም ደግሞ የእነሱን ጥቅምና የነሱን ለሰው ያበረከቱትን ነገር መካድ አይችልም ወይም ደግሞ ከእንደሱ አይነት እውነታ መሸሽ አይችልም እና ሁለተኛው የተሳካልን መውደድ እሱኛው መውደድ እንደሆነ በጉልህ እንዳስተዋልኩኝ ነው የማውቀው። እና ከእነሱ ጋር ከእነ ፀሐይ ጽናት ጋር ሳየው ፀሐይ ከተወለድን ጊዜ ጀምሮ በምን ያህል ጽናት ድሃ ሀብታም ሳትል፣ ጥቁር ነጭ ሳትል፣ ይሄ ያገባ ያላገባ ሳትል፣ የጥሩ ቤተሰብ ሰው ልጅ ወይም የድሃ ቤተሰብ ልጅ ሳትል በምን ያህል ጽናት ተፈጥሯዊ ልግስናዋን ሳታቋረጥ እንደቀጠለች ስናቅ እና፣ አየርንም እነዝናብም ሌሎች ፍጥረታቶችንም እየጠቀስን መሄድ እንችላለን፣ ሰዓት ስለማይበቃን ነው። የነሱን ቀጥታ የሆነ መውደዳዊ የሆነ ግንኙነታቸውን ከኛ ጋር ስናይ፣ ሁለተኛ መውደድ የተሳካልን ከእሱ አንጻር ነበርና ብዙዎቹ እስከዛሬ እንዴት ስሳ ላየኋቸው እስከዛሬ እንዴትስ አላወኩም የምንላቸውን አይነት ልዩነቶች በጉልህ ያየንበት አጋጣሚ ነበር የነበረው። እስካሁን ድረስ ሁሌ የሚያስደንቀን፣ ለዛም ነው እንደውም አንዳንድ ቪዲዮዎች ላይ ጠቅሰዋለሁ። አንዳንድ ፍጥረታት ለምሳሌ እንስሳት ሲታሰሩ ይገርመናል። እንዴ እነሱ እኮ እንደዚህ አይነት ኑሮ አይደለም መኖር ያለባቸው። ይሄ እኮ ሰው በተሳሳተ ግንዛቤ ወይም ደግሞ ባላንሱን በሳተ ኑሮ ውስጥ ሲኖር የሚያደርገው ተግባር ነው እንጂ እንደ ትክክለኛ ፍጥረትን እንደሚወድ ሰው ሆኖ ሲታይ ነገሩ እንትን ሚዛን የሳተ ነው እያልን አንዳንድ ሀሳቦችንም አንስተናል ከዚህ ቀደምና እሱ ሁሉ ሌሎች ፍጥረታቶችን ከመውደድ የመነጨ ነው እና ያን መውደድ ላይ ለመድረስ ግን ቅድም እንዳልኩት የመጀመሪያው መውደድ መሳካት ነበረበት። ፈጣሪን ማለት መውደድ ነበረብን። ከዛ ፈጣሪን ከወደድን በኋላ ቀጥሎ የመጣ ነው እና አሁን ደግሞ ሶስተኛውና ደግሞ ለብዙዎችም ሰዎች ጥያቄ መልስ ሊሆን ይችላል ብዬ ያሰብኩት ሶስተኛው የተሳካልን ከመውደድ ጋር በተያያዘ ሌሎች ሰዎችንም መውደድ የሚለው ነው። ምክንያቱም ከፍጥረታቶች መካከል ስለሆኑ ሰዎች ሌሎቹን ፍጥረታቶችን ወደው ሰውን መሳት አይቻልም። ምናልባት ሰው እዚች ጋር ትንሽ እንትን የሚለው ለምንድን ነው እንደ ፈጣሪን እንደ መውደድና ሌሎች ፍጥረታቶችን እንደ መውደድ ሰውን መውደድ የማይቀለው? ብዙ መጎራበጦችንም ደግሞ ከሰው ጋር ነው ያሳለፈው እንጂ ሌሎች ፍጥረታቶች ጋር የእሱ አይነት ግንኙነት የለውም። ከትክክለኛው ፈጣሪ ጋር በጭራሽም የለም። ሲጀምር እሱ አይታወቅም። ምድር ላይ ገና አሁን አሁን ነው እኛ አረሄ ነው፣ ባህሪው እንደዚህ ነው፣ ኮሱ ሰው ነው ከወደሱ የሚሄደው እንጂ እሱ ከወደሱ አይመጣም እያልን ስለሱ ትክክለኛ ባህሪ እየተናገርን ትክክለኛ ፈጣሪም የተገኘው አሁን ለምድር አዲስ ዜናም ስለሆነ ከሱ ጋር የመጎራበጥ ስሜት ሊኖረው አይችልም። ሰው ከሌሎች ፍጥረታቶችም ጋር ግን በተመሳሳይ ሁኔታ ምንም እነሱ ያደረጉት ነገር ስለሌለ ወይም ደግሞ በእነሱ ምንም አይነት በደል ደርሶበት ስለማያውቅ ከነሱ ጋር መውደዱን እንደ ድሮ አጋጥሞ መቀጠሉ አይቸገርም። የሰውን ያህል ማለት ነው። ሰውን ለመውደድ ግን ሰው ሲቸገረ ያለው ግን እሱም ዞሮ ዞሮ ከመውደድ መንፈስ ስለሆነ ወይም ደግሞ ከመውደድ ኃይል ስለሆነ የሚመጣው የሰውየውን መቸገርና የሰውየውን ያ ነገር ያቅተኛል እንዴ የሚለውን ግንዛቤውን ያለፈ መውደድ ውስጥ ራሱን ያገኘዋልና እሱ ውስጥ ነው እኛም ራሳችንን ያገኘነውና ሰው ውስጥ ሆኖ ደግሞ ወደ ሌሎች ሰዎች ከቀረበ ሁሌ ይዞ የሚቀርበው ትክክለኛ የመውደድ ስሜቱን ስለሆነ በትክክለኛ መውደድ ስሜታችን ስንሄድ እኛ በነፃ ያገኘ ነውን ወይም ደግሞ እኛ ትክክለኛ ፈጣሪ ባህሪው ይሄ ነው ብለን የደረስንበትን ነገር ለዛ ሰው ከማቀበል ውጭ ሌላ የሚያስደስተን ነገር በዙሪያችን ስላጣ ነው እና እንደውም ብዙ ጊዜ እላለሁ እኔ ምላለው ያው በዙሪያ የሚያሉም ደግሞ ልክ የኔው አይነት ህይወት ያላቸውን ሰዎች በተደጋጋሚ ሲሉ ሰማለሁ እና ሰዎችን ስናገኛቸውና እንደዚህ አንድ ለአንድ አብረን ቁጭ ብለን የምናወራባቸው አጋጣሚዎች ከመጡ ሁሌ ውስጣችን የሚቸኩለው ለነዛ ሰዎች እኛ ያለንን ነገር ነግሮ እነሱም ያንን ነገር እንዲያገኙት ለማድረግ የምንሄደው ጉዞ ነው እና ያ ጉዞ በካልኩሌሽን የመጣ አይደለም፣ ወይም ደግሞ ስልጠና ወስደንበት ወይም ተለማምደነው የመጣ ነገር ሳይሆን ነገሩን በምን ያህል ነፃ በሆነ መልኩ እንደወሰድ ነው እና ምን ያህል ደግሞ ከሰውነታችን ጋር ተስማምቶ እንደቀጠለ ምን ያህል ደግሞ ኢምፖርታንሱ ወይም ደግሞ አስፈላጊነቱ የነ አየርን የነ ፀሐይን የነ ባህሮችን ያህል ጠቃሚ እንደሆነ እና ከዚህ ውጭ እንዴትም መኖር አይቻልም ያስባለ እንደሆነ ስለምናውቅ፣ ሁሌም ይመጣልን ከጎናችን ላለ ሰው ይህንን ነገር መንገር ነው። ይህንን ነገር ኧረ በደረሳችሁበት እዚህ ጉዳይ ላይ እና እናንተም እንደኛ በኖራችሁ ወደሚል አይነት ማንነት ነውና። እና ለምሳሌ እኔን አሁን እንደ ምሳሌ አሁን እዚህ ጋር አንስቼ ብጠቀም የድሮውና የአሁኑ ማንነቴ በጣም ልዩነቱ በከፍተኛ ሁኔታ ይታወቀኛል ለራሴ። እና ድሮ ሰዎች ምንም አይነት እንቅስቃሴ ውስጥ ቢሆኑ፣ ምንም አይነት የኑሮ ሁኔታ ውስጥ ቢሆኑ፣ ወይም ደግሞ ምንም አይነት መቸገር ውስጥም ማጣት ውስጥም ቢሆኑ ምንም የስሜት እንትን አይፈጥርም ነበር ውስጤ ላይ። በቃ የራሴን የግሌን ነገር ይዤ መውጣት መግባቴ ላይ ነው እንጂ ትኩረቴ። ሰዎች እኮ ይህንን ነገር ሊያመልጣቸው አይገባም ይሄማ እንዴት ይቀርባቸዋል የሚል ስሜት ከውስጤ መንጭቶ አያውቅም፣ አሁን ምላችሁ ቦታ ላይ እስከምደርስ ድረስ ማለት ነው እና ያ የፓኬጁ ውጤት ነው መውደድ የሚባለው ነገር ከፈጣሪ በተለይ ከትክክለኛው ፈጣሪ ከመጣ እሱን ብቻ ወዶ መቅረት የሚባል ነገር የለም። ወይም ደግሞ እሱና ፍጥረትን ብቻ ወዶ መቅረት የሚባል ነገር የለም። ስለዚህ ሶስቱንም ጨምሮ ስለሆነ የሚመጣው ከሱ ጋር በተያያዘ ባህሪያችን፣ እንቅስቃሴያችን፣ ማንነታችን በሙሉ ፈጣሪ ፈጣሪን በማስተዋወቅ እና ፈጣሪ ልክ ለእኔ እንዳወቅኩትና ለእኔ ነገሩ እንደደረሰኝ ለእናንተ የሚድረሳችሁ ከሚል ዝንባሌ ነው የሚሄደው እና ኢቨን አንዳንዴ እስከምን ድረስ ስትሬች ያደርጋል። ቅድም ያልኳችሁን ፍጥረታቶች እንደዚህ በኬጅ ውስጥ ታስረው ምናምን የምናገኛቸውን ምን አለ እድሉን ባገኘው እና ፈትቼ በለቀኳቸው እስከ ማለት ድረስ ያደርሳል እና ያ ምንድን ነው በነፃነት ሲኖሩ ወይም ደግሞ ከፈጣሪያቸው ጋር በምንም አይነት በስጋም ይሁን በስብናም ሳይለያዩ ሲኖሩ ምን አይነት ሙላት ያለው ህይወት እንደሚያገኙ ከማወቅና ከማወቅም ባለፈ ደግሞ የዛ ማንነት አካል ከመሆን ጋር በተያያዘ የሚመጣ ስሜት ስለሆነ ነውና ምንም አይነት ዓለም ላይ ያሉ ነገሮች ላይ ደግሞ ይሄ ባህሪ ደግሞ ሳይስተዋልም ሲቀር አይቸዋለሁ። በኛ በእኛ በኩል ይሄ ማለት ምንድነው ፈጣሪን መውደድ ሌሎች ፍጥረታቶችን መውደድ እና ሰውን ጨምሮ መውደድ ከመኖሩ ውጪ አንዳንድ አዳዲስ ቴክኖሎጂዎችን መውደድ የሚል ነገርም ደግሞ ሲመጣ አስተውየው አላቅም ውስጤ። ምክንያቱም አጥሩ እስከምን ድረስ እንደሆነ ቴክኖሎጂዎችን መውደድ ሳይሆን በውስጣችን የሚመጣው በቃ ህይወቱ አለን። የምንወደውን እናውቃለን። እነዚህን ጉዳዮች ግን በተመለከተ እነዚህን ተጓዳኝ ጉዳዮች ግን በተመለከተ እነሱም መጠቀሚያ ናቸው እንጂ የመውደድ አይነት ግንኙነት አይኖረውም ከኛ ጋር ያላቸው ሪሌሽን እና ገንዘብን መውደድ የሚል ስሜት ደግሞ በአንጻሩ ሲሰማኝ አግንጨውም ማልሃቅም ራሴን እንደውም ገንዘብን በትክክለኛ ማንነቱ አይተን ኦኬ፣ ስለዚህ የሱ ቦታ ስብእና ውስጥ ሳይሆን ወይም ውስጣዊ ማንነታችን ውስጥ ሳይሆን መሆን ያለበት በትክክለኛ ማንነቱ መጠቀሚያ ነው መሆን ያለበት ወደሚል ደግሞ ግንዛቤዎች ስንመጣም ደግሞ አስተውያለሁና፣ በተለይ ግን እነዚህን ጉዳዮች በተመለከተ ደስ የሚል የምቾት ያለው መውደድ። በነገራችን ላይ ብዙ ሰዎች እዚህ ሐሳብ ላይ እንዳልደረሱ አውቃለሁ ግን መውደድ የሚባለው ነገር ትክክለኛው መውደድ ሰዎች ስላላገኙ ማለት ነው። እና መውደድ የሚባለው ነገር ለሁለቱም ወገን የሚመች ነገር ነው፣ ለወዳጁም ለተወዳጁም የሚመች እንትን ነውና፣ ስለዚህ ሰው መኖር ካለበት መኖር ያለበት የመውደድ ስሜት ውስጥ ነው ማለት ነው። እና ያ ግን በቀላሉ አይገኝም። እሱ ነው አሁን እኛ መንገድ እየጠቆምን፣ አይ የመጨረሻውን ሰው መውደድ ብቻ ከምትፈልግ ለምን ከመጀመሪያ እስከ መጨረሻ ያለውን ነገር አይሳካልህም ብለን ወደ መደበኛ ክላሶቻችን ጥቆማ እያደረግን ሰዎች እሱን እንትን እንዲሉ እንዲደርሱበት ጉዳዩ ላይ እና አሁንም ካነሳውትን በላይ ደግሞ ሰፋ ባለመልኩ የጉዳዩ ባለቤት የሚሆኑበትን አቅጣጫ የምንጠቁመው ከሱም አንፃር ስለሆነ ማለት ነው። አንዱ ብቻ ተነጥሎ የሚመጣ ጉዳይ አይደለም። ከዛ ደግሞ ቦርደርም አለ ወይም አጥርም አለው። የሚወደዱ ነገሮችና መጠቀሚያ የሚሆኑ ነገሮች ደግሞ ተብሎ የሚከፋፈልም ነው እና እንዳልኳችሁ የኛ እውቀት ሁሌ ሰፋ ያለ እውቀት ስለሆነ ያው ትንሽ ጠቀስ ጠቀስ እያደረግን ነው የምናልፈው ብዙ ሀሳቦቻችንን። ስለዚህ ሰፋ ያለ ሀሳብ ከተፈለጉ ሰዎች ወይም ደግሞ ውጤት ላይ መድረስ ከፈለጉ፣ ሁሌ እንደምንለው የቪዲዮቹ ማብቂያ ላይ የመደበኛ ክላስ አድራሻችን ስላለ በዛ አድራሻችን አማካኝነት መታችሁ ትምህርቶቻችንን ትከታተላላችሁ ማለት ነው። እሺ ስለዚህ ለዛሬ የነበረኝ ቆይታ ይሄንን ይመስላል። መውደድ በሚል ርዕስ ነበረ ያቀረብኩላችሁ ትምህርቱን እና ሁሌ እንደምለው መደበኛ ክላስ ላይ በአካል መታችሁ ቀሪዎቹን መንገዶች እንድትጓዙ ጋብዛለሁ። ለዛሬ የነበረኝ ይሄን ይመስላል። ቻው።